በ21ኛው ክፍለ ዘመን በገዛ ማዕድኗ እኝ ግዛት የወደቀችው ዩክሬን በገዛ ዳቦዬ ልብ ልቡን አጣሁት የሚሉት ቃል እዚህ ጋር ይሰራል ወይም ደግሞ ከሩቅ ጠላት የቅርብ ወዳጅህን ፍራ የሚሉት ለዚህ ዝግጅት ይመጥነው ይሆናል። ዩክሬንን ሊሰለቅጧት ያሰፈሰፉት ኃይሎች እነማን ናቸው? በዩክሬን ውድ ማዕድን የተነሳ ሶስተኛው የዓለም ጦርነት ከበር ቆሟል። ትራምፕ ቃል በቃል ይህም ብሏል። እስካሁን አንደኛው ወይም ደግሞ የመጀመሪያው የዓለም ጦርነትና ሁለተኛው የዓለም ጦርነት መነሻቸው ይኸው ማዕድን ነው፣ ሶስተኛው የዓለም ጦርነትም መቀስቀሻው ይኸው ነው ክላለች ሃያሏ አሜሪካ። በዓለማችን ውድ ማዕድናት የተነሳ ጦርነት በታሪክ ውስጥ ብዙ ጊዜያትና በተለያዩ ቦታዎች ላይ ተካሂደዋል። ከእነዚህ ጦርነቶች መካከል በተለይም የሚታወቁት የቀድሞ የዓለም ጦርነቶችና የቅርብ ጊዜ ግጭቶች ናቸው። የመጀመሪያው የዓለም ጦርነትን ስንመለከት ከ1914 እስከ 1918፣ ይህ ጦርነት በአብዛኛው በአውሮፓ ውስጥ ተካሂዷል። ከማዕድናት ጋር በተያያዘ ዋና ዋና ግጭቶች ከብረትና ከነዳጅ ማውጫዎች ጋር ተያይዘው ነበረ። በተለይም በአልሳስ ሎሬን እና በሳር ክልል የብረት ክምችቶች ላይ የተነሳ ከፍተኛ ግጭት ተነስቶ ነበረ። የሁለተኛው የዓለም ጦርነትን ስንመለከት 39 እስከ 1945 ይህ ጦርነት በዓለም አቀፍ ዙሪያ ተካሂዷል። ከማዕድናት ጋር በተያያዘ ዋና ዋና ግጭቶችም ከነዳጅ ከብረትና ከሌሎች ዋጋ ያላቸው ማዕድኖች ጋር ተያይዞ የተነሳ ጦርነት ነበረም። በተለይ በሩሲያ ውስጥ ሎሬንታል እና በሰሜን አፍሪካ ውስጥ የነዳጅ ማውጫዎች ላይ የተነሳ ግጭት ነበረም። የቀድሞ የአፍሪካ ግጭቶችን ስንመለከት በአፍሪካ ውስጥ በማዕድናት እና በተለያዩ የተፈጥሮ አንጡራ ሀብቶች ላይ በብዙ ሀገሮች ላይም ጦርነቶች ተካሂደዋል። ከነዚህ መካከል በኮንጎ ዲሞክራቲክ ሪፐብሊክ ዲአርሲ ውስጥ ውስጥ የተካሄደው ግጭት ከአርብቶ አደር ማይ ጋንና ከቆላ እንደ ታንታሉምና ካስተር ያሉ ማዕድናት ጋር ተያይዞ የተነሳ ጦርነት ነበረም። የመካከለኛው ምስራቅ ግጭቶችን ስንቀኝ ደግሞ በመካከለኛው ምስራቅ የነዳጅ ማውጫዎች ላይ የተነሳ ግጭቶች በብዙ አገሮች ላይ ተካሂደዋል። ከነዚህም መካከል በኢራቅና በኩዌት መካከል የተካሄደው ጦርነት ከ1990 እስከ 1991 ነው። ይህም ጦርነት ከነዳጅ ማውጫዎች ጋር በተያያዘ ነበረም። የቅርብ ጊዜ ግጭቶችንም ስን መለከት በቅርብ ጊዜ በምዕራብ አፍሪካና በሌሎች አካባቢዎች የተካሄዱ ግጭቶች ከወርቅ ከአልማዝና ከሌሎች ዋጋ ያላቸው ማዕድናት ጋር ተያይዘው ነበረም አሁን ደግሞ ጉዞ ወደ ዩክሬን። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት ያለም ዳርቻ ሁሉ እንደምንቆያችሁን። እንደተለመደው እንግዲህ ዛሬም ዓለማችን ከፍተኛ ውጥረት ላይናት ያለችው። ይህንን ከፍተኛ ውጥረት ደግሞ ዶናልድ ትራምፕ እንዳሉት የአሜሪካ ፕሬዝዳንት፣ ሶስተኛውን የዓለም ጦርነት ሊቀሰቀስ ይችላል ሲሉ ተናግረዋል። ይህም እንግዲህ በጣም በርካታ ሀያላን ሀገራትን ራሱ ያስደነገጠ ሆኖ ተገኝቷልና ይሄ ማዕድን ምንድን ነው? አሜሪካስ እንዴት ነው የምትፈልገው የሚለው ነው፣ ከእናንተ ጋር በዝርዝር መፈተሽ የፈለግነው ነው። ቤተሰባችንን ያልተቀላቀላችሁ አድማጭ ተመልካቾቻችን ሰብስክራይብ አድርጉና የደውሏ ምልክት ተጭናችሁ እኛን ተቀላቀሉ ስንል በአክብሮት ነው የምንጠይቃችሁ። እንደተለመደው ደግሞ በከበረ ስጦታችሁ በላይክ በኮመንት በሼር እስከ መጨረሻው አብራችሁን ዝለቁ። መረጃውን ካክሱም ቲዩብ ኒሮ ማጸጋ ያደርሳችኋለሁ። ሰናይ ቆይታ ይሆንላችሁ። ቮሎዲሚር ዘለኒስኪ አገራቸው ከአሜሪካ ጋር ስታደርግ የቆየችውን የማዕድን ድርድር ለመፈረም ዝግጁ መሆናቸውን የተናገሩት በነጩ ቤተ መንግስት በተገኙበት ወቅት ከዶናልድ ትራምፕና ትላቸው ጂዲ ቫንስ ጋር የጋለ ክርክር ውስጥ በመግባታቸው እንዲወጡ ከተደረገ ከቀናት በኋላ ነው። መጀመሪያ ስምምነቱ ላይ ፊርማቸውን ያኖራሉ ተብሎ የተጠበቀው ዘለንስኪ ዋሽንግተንን በሚጎበኙበት ወቅት የነበረ ቢሆንም ነገር ግን በጋዜጠኞች ፊት የተካረረ ምልልስና ክርክር ካካሄዱ በኋላ እንዲዘገይ ተደርጓል። ዶናልድ ትራምፕ ለዩክሬን የሚሰጠው ወታደራዊ እርዳታ ለጊዜው እንዲቆም ካደረጉ በኋላ በሁለቱም መሪዎች መካከል ያለውን ግንኙነት ከቀናት በኋላ የመሻሻል ምልክት አሳይቷል። ይህ የዶናልድ ትራምፕ እርምጃ ይፋ በሆነ በሰዓታት ውስጥ ዘለንስኪ አሜሪካ ለሀገራቸው ላደረገችው ድጋፍ ያላቸውን አድናቆት የሚገልጽ ረዥም መልዕክት በማህበራዊ ሚዲያቸው ላይ ለጥፈው ነበረ። በዚሁ ጽሁፋቸው ላይ አገራቸው የማዕድን ስምምነቱን በማንኛውም አመቺ በሆነ ጊዜ ለመፈረም ዝግጁ መሆኗን አሳውቀዋል። ትራምፕ ለኮንግረስ ባደረጉት ንግግር ላይ የዘለንስኪ መልእክት ቢያደንቁም ስምምነቱ መቼ እንደሚፈረም ግን ግልጽ አላደረጉም። በርካታ የመረጃ ምንጮች ለቢቢሲ የአሜሪካ አጋር ሲቢኤስም እንደተናገሩት የስምምነቱ ውል እስካሁን እንዳልተጠናቀቀና ዘለንስኪ የአሜሪካቻቸውንና ምክትላቸውን ከማግኘታቸው በፊት በዩክሬን ሚዲያዎች ላይ ይፋ ከሆነው የስምምነት ረቂቅ ሊቀየር እንደሚችል ተናግረዋል። ከዚህ ቀደም ሾልኮ በወጣው የስምምነቱ ረቂቅ ላይ ዩክሬን መልሶ ለመገንባት ኢንቨስትመንት ፈንድ እንደሚቋቋም የተገለጸ ሲሆን የዩክሬኑ ጠቅላይ ሚኒስትር ዴኒስ ሻሚሃል በኪየቭ እና በዋሽንግተን በአቻነት እንደሚተዳደር ተናግረው ነበረም። በረቂቁ መሰረት የዩክሬን መንግስት ከሚያስተዳድራቸው የማዕድን ሀብቶች የገቢውን 50 በመቶ ወደ ፈንዱ የሚያዋጣ ሲሆን ፈንዱም ለዩክሬን ደህንነት፣ መረጋጋትና ብልጽግናን ለማስፋት ይውላል ይላሉ። የአሜሪካ መንግስት ተጠያቂነቱም በራሱ አገር ህግ መሰረት ሲሆን በኢኮኖሚ የበለጸገችና የተረጋጋች ዩክሬንን ለመፍጠር ሲኖር የረዥም ጊዜ የገንዘብ ድጋፍ ይቀጥላል ይላል ስምምነቱ። በተጨማሪም በአሜሪካ ህግ መሰረት የሚፈቀደውን ከፍተኛ የገንዘብ መጠን በዩኤስ ባለቤትነት እጅ ይሆናል ይላል። ስምምነቱ መፈረም ከነበረበት ቀን በፊት በትራምፕ እና በዘለንስኪ መካከል ያሉ አለመግባባቶች ስር እየሰደዱ ሄደው ሳይፈረም ቀርቷል። የዩክሬኑ ፕሬዚዳንት በመጀመሪያ ከአሜሪካ 500 ሚሊዮን ዶላር ለማግኘት ያቀረቡት ጥያቄ የተዉት ሲሆን ይህ ፍላጎት ሾልኮ በወጣው የስምምነቱ ረቂቅ ላይም አልሰፈረም። አሜሪካ አስተዳደር የዩክሬን ሉዓላዊነትን በሚፈታተን መልኩ ነው ስምምነቱ የጀመረው። በኋላም ቢሆን አገሪቱን የሚያከስር በዝባዥ ስምምነቱን ገፍቶበታል ሲሉ የቀድሞ ሚኒስትርና የኪየቭ የኢኮኖሚክስ ትምህርት ቤት ኃላፊ ቲምሪ ሚሎቫሎቭ ለቢቢሲ ተናግረዋል። አሁን ከጋራ ባለቤትነት ወደ ምክንያታዊነት ስምምነት ተመልሰዋል። በተጨማሪም ከዚህ በፊት የተሰጠ እርዳታ ላይ ቀጥተኛ ጥያቄ የለም። ይህ በእውነቱ ዩክሬንን ሊጠቅም ይችላል። ትራምፕ አሜሪካ ለዩክሬን ከ300 ቢሊዮን እስከ 350 ቢሊዮን ዶላር እርዳታ እንደሰጠችና በስምምነቱ ያንን ገንዘብ ማስመለስ እንደሚፈልጉ በተደጋጋሚ ተናግረዋል። ነገር ግን የጀርመኑ ተመራማሪ የኪየል ኢንስቲትዩት አሜሪካ ለዩክሬን 119 ቢሊዮን ዶላር ብቻ እንደሰጠች ይፋ አድርጓል። ፕሬዚዳንት ዘለንስኪ በስምምነቱ ውስጥ ከአሜሪካ ጥብቅ የደህንነት ዋስትና ማግኘት የሚለው ሀሳብ እንዲካተት በብርቱ ይፈልጋሉ። ምንም እንኳን በዩክሬን መገናኛ ብዙሃን ላይ የታተመው ሰነድ ዩክሬን ዘላቂ ሰላም ለማምጣት የደህንነት ዋስትና ለማግኘት የምታደርገውን ጥረት አሜሪካ ትደግፋለች ቢልም እስካሁን እንዲህ አይነት ዋስትና አልተሰጠም። ትራምፕ የአሜሪካ ኮንትራክተሮችን በዩክሬን መኖራቸው ለደህንነት ዋስትና ይሆናል ሲሉ ጠቁሙ ነገር ግን አሁን የዩክሬን ደህንነት ኃላፊነት በአውሮፓ ላይ ወድቋል። የማዕድን ውሉ ለመጀመሪያ ጊዜ ባለፈው ዓመት በዘለንስኪ የቀረበው አሜሪካ አገራቸው መደገፍ ጉንፋን ለመቀጠል የሚያስችል ተጨባጭ ምክንያት ለመስጠት በሚል ነበረም። ትራምፕ መጀመሪያ ላይ ዩክሬንን የማዕድን ሀብቷን ለማግኘት በምላሹ የመዋጋት መብት ታገኛለች ብለው ነበረም። ነገር ግን በሁለቱ ሀገራት መሪዎች መካከል ዋሽንግተን የተጋጋለ ውይይት ከተካሄደ በኋላ አሜሪካ ለዩክሬን የምትሰጠውን ወታደራዊ እርምጃ በሙሉ አቁማለች። ትራምፕ በዋይትሀውስ በሚደረገው ውይይት ላይ ስምምነቱን እንደሚፈርም ተናግረው ነበረም። የዩክሬን ጠቅላይ ሚኒስትር ሸሚሃል አሜ አሜሪካና ዩክሬን የስምምነቱ የመጨረሻ ረቂቅ እንዳዘጋጁ ቢገልጹም የዘለንስኪ ረዳት ሚካኤል ፓዶሊያክ ግን የስምምነቱን ማዕቀፍ ብቻ ይፈረማል ብለዋል። ነገር ግን በጉብኝት ወቅት ምንም ነገር አልተፈረመም። ይልቁንም በኦቫል ኦፊስ ውስጥ በፕሬዝዳንት ትራምፕ እና በዘለንስኪ መካከል የጋላይ ቃላት ምልልስ ተደርጓል። በዚህ ምልልሳቸውም በጣም የተናደዱ ትራምፕ ዘለንስኪ በጦርነት ወቅት አሜሪካ ላደረገችው ድጋፍ ምስጋና ቢስ እንደሆኑ ገልጸው በሶስተኛው ዓለም ጦርነት ቁማር እየተጫወትክ ነው ሲሉ ዘለንስኪን ተናግረዋል። አክለውም ዘለንስኪ ስምምነት ይፈረም አለበለዚያም ከስምምነቱ እንወጣለን በማለት አስፈራርተው ምንም አይነት የማሸነፍ እድል የለህም ብለው ነበረም። ዘለንስኪም በበኩላቸው ከሩሲያው ፕሬዚዳንት ብላዲሚር ፑቲን ጋር ምንም አይነት ማመቻመች ሊኖር አይገባም ብለዋል። ብዙም ሳይቆይና ከተያዘው ፕሮግራም ቀደም ብሎ የዩክሬን ፕሬዚዳንት ዋይት ሀውስ ሲወጡ ታይተዋል። ከዚያ በኋላ ዋይት ሀውስ ስምምነቱ እንዳልተፈረመ አስታውቆ ትራምፕ ፊርማው እንዲዘገይ መወሰናቸውን ገልጿል። የአሜሪካው ፕሬዚዳንት በትሩዝ ሶሻል ሚዲያቸው ላይ ዘለንስኪ በተከበረው የኦቫል ኦፊስ ውስጥ አሜሪካን ንቋል ሲሉ ጽፈዋል። አክለውም ለሰላም ዝግጁ ሲሆን ተመልሶ መምጣት ይችላል ብለዋል። ስምምነቱ መቼ ሊፈረም እንደሚችልም ለጊዜው ግልጽ አይደለም። ለመሆኑ ይህ የዩክሬን ብርቅዬ ማዕድናት በርካቶችስ ያሰፈሰፉበት ለምንድን ነው? ዓለማችን ወሳኝ ጥሬ ማዕድናት ውስጥ አምስት በመቶ ያህሉ በዩክሬን ይገኛል ተብሎ ይገመታል። ይህ 19 ሚሊዮን ቶን የተረጋገጠ የግራፋይት ክምችትን ያጠቃልላል። የዩክሬን የጂኦሎጂካል ሰርቬ ግዛት ኤጀንሲ እንዳለው ከሆነ አገሪቱ በግራፋይት ክምችት ከአምስት ዋና ዋና መሪ አገሮች መካከል መካከል አንዷ ነች። ግራፋይት ለኤሌክትሪክ ተሽከርካሪዎች ባትሪዎችን ለመስራትም ያገለግላል። በተጨማሪም ዩክሬን ለባትሪዎች ቁልፍ ግብአት የሆነውን ሊቲየም ከጠቅላላው የአውሮፓ ክምችት መካከል አንድ ሶስተኛው ይገኝባታል። ከሩሲያ ወረራ በፊት ደግሞ ከአውሮፕላን ጀምሮ እስከ ኃይል ማመንጫ ጣቢያዎች ግንባታ የሚውል ቀላል ክብደት ለማምረት የሚያገለግለው ቲታኒየም የምርት ድርሻዋ የዓለም ሰባት በመቶ ነበረ። በተጨማሪም ዩክሬን እጅግ በጣም ብዙ ብርቅዬ ማዕድናት ክምችት አላት። ዚህም የጦር መሳሪያዎች፣ የንፋስ ኃይል ተርባይኖች፣ ኤሌክትሮኒክስ እና ሌሎች በዘመናዊው ዓለም አስፈላጊ የሆኑ ቁሶችን ለማምረት የሚያገለግሉ የ17 ንጥረ ነገሮች ስብስብ ናቸው። ሩሲያም ስለ ጉዳዩ ምላሽ ስትሰጥ ስምምነቱ ይፈረማል ተብሎ ከሚጠበቅበት ቀን በፊት በአገራቸው ብሔራዊ የቴሌቪዥን ጣቢያ ላይ የቀረቡት ቭላዲሚር ፑቲን ለአሜሪካ አጋሮች በጋራ በሚሰሩ ፕሮጀክቶች ውስጥ ማዕድናትን ለማቅረብ ዝግጁ መሆናቸውን ተናግረዋል። ይህም በሩሲያ አዲስ ግዛቶች ውስጥ ሩሲያ በወረራ የያዘቻቸውን የምስራቅ ዩክሬን ግዛቶችን በማመልከት የማዕድን ቁፋሬዎችን እንደሚጨምር ገልጸዋል። ፑቲን እንዳሉት አሜሪካ ከዩክሬን ጋር ብርቅዬ ማዕድናትን በሚመለከት ልታደርጋቸው የሚችላቸው ስምምነት አሳሳቢ እንዳልሆነና ሩሲያ ያለጥርጥር ከዩክሬን የበለጠ የዚህ አይነት ሀብት አላት ብለዋል። አዲሶቹ ግዛቶች በተመለከተም ተመሳሳይ ነው። ወደ ሩሲያ ፌዴሬሽን በተመለሱት ታሪካዊ ግዛቶቻችን የውጭ አጋሮቻችን ለመሳብ ዝግጁ ነን ብለዋል። ፕሬዝዳንት ቮሎድሚ ቮሎዲሚር ዜሌንስኪ አገራችንን አንሸጥም በማለት ዩክሬን ያላትን ሰፊ የማዕድን ክምችት ለአሜሪካ እንድትሰጥ ዶናልድ ትራምፕ ያቀረቡትን ሀሳብ ውድቅ አድርገዋል። ዩክሬን እጅግ በጣም ብዙ እና ወሳኝ ማዕድናት ያሏት ሀገር ናት። አብዛኞቹ የሚገኙት ግን በሩሲያ ወታደሮች ቁጥጥር ስር ባሉ ቦታዎች ነው። ትራምፕ አሜሪካ በጦርነቱ ለዩክሬን በምሰጠው ድጋፍ ምትክ ማዕድናቱን ሊሰጧት እንደሚገባ ገልጸዋል። ትራምፕ የካቲት አስር ለፎክስ ኒውስ ጋዜጠኛ ብሬት ባይነር እንደተናገሩት ከሆነ 500 ቢሊዮን ዶላር ዋጋ ያለው እንደምንፈልግ ለዩክሬን ነግር ያለው የዘለንስኪ ምላሽ ግን ይህ ከባድ ውይይት አይደለም፣ አገራችንን መሸጥ አልችልም የሚል ነበረ። በትራምፕ የቀረበው ሐሳብ ማዕድናቱ ለአሜሪካ ያላቸውን ጠቀሜታ አሳይቷል። ማዕድናቱ ለምን ዓላማ እንደሚውሉ፣ አሜሪካን እንዴት እንደሚጠቅሙ ስንመለከትም እነዚህ ብርቅዬ ማዕድናት እጅግ የሚፈለጉ እንደሆኑ መረጃው ያሳያል። ብርቅዬ ማዕድናት በዘመናዊ ቴክኖሎጂና ኢንዱስትሪ ውስጥ በስፋት ጥቅም ላይ የሚውሉ የ17 ተመሳሳይ የኬሚካል ንጥረ ነገሮች የጋራ ቃል ነው። እነዚህ ንጥረ ነገሮች ስማርት ስልኮችን፣ ኮምፒውተሮችን፣ የህክምና መሳሪያዎችና ሌሎችን ሁሉንም ለማምረት ወሳኝ የሚባሉ ናቸው። እነዚህም ስካንዲኒየም ወይም ደግሞ ኤስሲ፣ ዩትሪየም ዋይ፣ ላንታናም ኤልኤ፣ ሲሪየም ሲኢ፣ ፕራሲዮዲየም ፒአር ኒዮዲም እንዲሁም ደግሞ ሌሎች በርካቶች አሉ። ማዕድኖቹ ብርቅዬ በመባል የሚታወቁት ንጹህ ሆነው ማግኘት በጣም ባለመለመዱ ነው። አንዳንዶቹ በመላው ዓለም ይገኛሉ። ብርቅዬ ማዕድናቱ እንደ ቶሪየም እና ዩራኒየም ካሉ ራዲዮ አክቲቭ ንጥረ ነገሮች ይገኛሉ። በዚህም ምክንያት ለመለየት ብዙ መርዛማ ኬሚካሎች ይፈልጋል። ይህን የማውጣቱ ሂደትም አንዳንድ ጊዜ እጅግ አስቸጋሪና ውድ ያደርገዋል። ለመሆኑ በዩክሬን ማዕድኖች ላይ ሀገራት የሚራኮቱት ዩክሬን የትኞቹ ማዕድኗት ቢኖራት ነው? ዩክሬን በአውሮፓ ሕብረት ወሳኝ ጥሬ ዕቃዎች ተብለው ከተገለጹት 30 ንጥረ ነገሮች ውስጥ 21 ያህሉ ያሏት ሲሆን ይህም 5 የሚሆነው የዓለም ክምችት የሚይዝ ነው። እነዚህ ንጥረ ነገሮች በአብዛኛው በደቡባዊ ዩክሬን ክሪስታል ፊልድ በዋነኝነት በአዞ ባህር ስር ይገኛሉ። አብዛኞቹ እነዚህ ግዛቶች በአሁኑ ጊዜ በሩሲያ ቁጥጥር ስር ናቸው። እንደ ፎርብስ ዩክሬን ገለጻ ከሆነ 70 በመቶ ያህሉ በዶኔክስ ይገኛሉ እናም በሉሃንክስ ግዛቶች ጥም እንዳሉ ይነገራል። አብዛኞቹ እነዚህ ቦታዎች ደግሞ በሩሲያ ቁጥጥር ስር ናቸው። ብርቅ ከሚባሉት በተጨማሪም ዩክሬን በጣም ወሳኝ የሚባሉ እንደ ሊቲየም ያሉ ማዕድኖች አሏት። እንደ ዩክሬን መንግስት ከሆነም አገሪቱ ወደ 450 ሺ ቶን የሚጠጋ የሊቲየም ክምችት አላት። ማውጣት ለመጀመር እቀተ ይዞ የነበረ ቢሆንም ወደ ተግባር አልተገባም። ሩሲያ ቢያንስ ሁለት የሊቲየም ክምችቶችን ተቆጣጥራለች። በኪሮቮራድ ክልል የሚገኘው የሊቲየም ማዕድን ክምችት በዩክሬን ቁጥጥር ስር ነው። ትራምፕ ለምን አይናቸውን እዚህ ማዕድናት ላይ ጣሉም? በአሜሪካ በኩል ብርቅዬና ወሳኝ የሆኑ ማዕድናትን ምርት ለመቆጣጠር ያለው ፍላጎት የሚመነጨው በአሁኑ ጊዜ የዓለም አቅርቦት ከምትቆጣጠረው ከቻይና ጋር ባለው ውድድር ምክንያት ነው። ባለፉት ጥቂት አስርት ዓመታት ቻይና ብርቅዬ ማዕድናትን በማውጣትና በማቀነባበር ግንባር ቀደም ሆናለች። ከ ከ60 እስከ 70 በመቶ የዓለም ምርት እና ዘጠና በመቶ የሚሆነውን የማቀነባበር አቅምን ትሸፍናለች። ከብሔራዊ ደህንነትና ከኢኮኖሚ አንጻር አሜሪካ በዚህ ጉዳይ በቻይና ላይ ያላትን ጥገኝነት ደህንነት ለትራምፕ አስተዳደር አሳሳቢ ሊሆን ይችላል። ከኤሌክትሪክ መኪናዎች እስከ ወታደራዊ መሳሪያዎች ያሉትን የተራቀቁ ቴክኖሎጂዎችን ለመስራት እነዚህ ቁሳቁሶች እጅግ በጣም አስፈላጊ ናቸው። ሁኔታው ሲታይ ተቃርኖ ይመስላል። ትራምፕ የታዳሽ ኃይልን የሚደግፉ ፖሊሲዎችን በማስቀረት የነዳጅ ምርት እንዲስፋፋ ትዕዛዝ አስተላልፏል። በተመሳሳይ ጊዜ ደግሞ ወደ ታዳሽ ኃይል ለሚደረገው ሽግግር ቁልፍ የሆኑት ወሳኝ ማዕድናት ከየትኛውን ቦታ ማግኘት ይፈልጋሉ። እንዲህ ያሉ ማዕድናት ለኤሌክትሮኒክስ፣ ለወታደራዊና ለመርከብ መሳሪያዎች ከሁሉ ከሁሉም በላይ ደግሞ የሰው ሰራሽ አስተውሎት የመረጃ ማዕከሎችን ለመገንባት ወሳኝ ናቸው። ትራምፕ የሰው ሰራሽ አስተውሎት መሰረተ ልማትን በሀገራቸው ለማስፋፋት ትልቅ ግፊት እንደሚያደርጉ ይታወቃል። ይህ ደግሞ በጣም አስፈላጊ የሆኑ በዋናነት እንደ መዳብ፣ ሲሊንከን፣ ፓላንዲየም እናም ብርቅዬ ማዕድናትን አቅርቦት ይጠይቃል። ወሳኝ የሆኑ ማዕድናት አቅርቦት ማሽቆልቆል በመጀመሩ ምክንያት ለዓለም አቀፍ የታዳሽ ኃይል እድገት መቀዝቀዝ ዋና መንስኤ ይሆናል። ቻይናውያን ብርቅዬዎቹን ጨምሮ የወሳኝ ማዕድናት ላይ የበላይነት መያዟም በ የዩኤስ ቻይና ጂኦ ፖለቲካ ውጥረት ውስጥ ዋነኛ ምክንያት ነው ይላሉ ባለሙያዎቹ። ለአስርተ ዓመታት የማቀነባበሪያ ቴክኖሎጂና እውቀቶችን በማዳበሯ ምክንያት ቻይና መቶ በመቶ የተጣራ የተፈጥሮ ግራፋይትና ዲስፕሮሲየም አቅርቦት፣ 70 በመቶ ኮባልትና፣ 60 በመቶ የሚሆነው የተቀነባበሩ ሊቲየም እና ማንጋኒዝም ትቆጣጠራለች ሲል የዓለም አቀፉ ታዳሽ ኃይል ኤጀንሲ አስታውቋል። በተጨማሪም በዋናነት ብርቅዬ ንጥረ ነገሮች በአፍሪካ በእስያና በደቡብ አሜሪካ የሚገኙ ዋና ዋና ቦታዎች ላይ በባለቤትነት በመያዝ ጥብቅ ቁጥጥር እንዲኖራት ሆኗል። የዩናይትድ ስቴትስ ምክር ቤት የጦር አገልግሎት ኮሚቴ በባይደን አስተዳደር ወቅት ቻይናን እያደገ የመጣውን የዓለም የአቅርቦት ሰንሰለት ለመመከት አሜሪካ የራሷን ወሳኝና ስትራቴጂካዊ ማዕድናት አቅርቦት ማግኘቷ አስፈላጊ ነው ብሏል። የትራምፕ አስተዳደር እንደ ዩክሬን እና ግሪላንድ ያሉ ቦታዎችን ወደ አቅርቦቱ ሰንሰለት በማስገባት አዳዲስ ዘዴዎችን የሚጠቀም ይመስላል። አበቀም ቸር ያሰማል።